ዛሬ በጣም ያናደዳል። ሸበካ ወይኔ ወይኔ ወይኔ፣ ወይ ወይ ወይ። መሀመድ ትዩብ፣ ሰላም አለይኩም ወራህመቱላሁ ወበረካቱ። ሆቴል ሰላም ነሽ? ትናንትና ነው የደመርሽኝ። አውቀሽኛል? መሀመድ ነኝ። አህለ አለ መሀመድ እንኳን ደህና መጣ። እንዴት ነው? ሰላም ነው? ትናንት፣ አዎ ትናንትና አስታወስኩ ማለት ነው ትናንት ነው የደመርኩ። አለን መሐመድ፣ እንኳን ደህና መጣ። እንዴት ነህ? ሰላም ነህ ወይ? እንግሊሽ ኖ፣ እንግሊሽ ኖ፣ እንግሊሽ ናማሚ። እንኳን ደህና መጣ። አመሰግናለሁ። ቤተሰብ እስኪ ገባ ገባ፣ በሮክሊስ ዛሬ ሸበካ በጣም ያስቸገረኝ ነው። በነገራችን ላይ ብዙ አይሰራ ማለት ነው። አልሐምድላ ሰላም ነኝ። አልሐምድላ እንኳን ሰላም ሆንክ መሀመድ እና ስቃይና አለው